ዝናሽ ተፈራ በጥቁር አንበሳ ሆስፒታል የታመመ ልጇን ልታሳክም በሄደችበት ወቅት አግኝተናታል። የልጇ ህክምና ተኝቶ መታከም ስለሚፈልግ በሆስፒታሉ ይህንን ህክምና እየተከታተለ ይገኛል። በሆስፒታሉ የሚደረግለት ህክምና ሙሉ ለሙሉ በጤና መድን አገልግሎት ተሸፍኖ እንደሆነም ታነሳለች። ልጄ ነው። ለህክምና እዚህ የመጣንበት ምክንያት በዋናነት ምንድነው? የደም ካንሰር አለበት ተብሎ ያሳያል ተብሎ ነው። ለህክምና ወደዚህ የመጣ ነው። ከመጣን ነው ሁለት ወር ከምናምናችን ነው እዚህ ባለን፣ በሁሉም ነገር ደስተኞች ነን። ሁሉንም በጤና መድን ማግኘት ያለብንን የትኛውንም አይነት ህክምና እያገኘ ነው ያለን። በጥቁር አንበሳ ሆስፒታል በጤና መድን እየታከሙ የሚገኙ ታካሚዎች በርካቶች ናቸው። እንደ ዝናሽ ሁሉ ልጆቻቸውን ሊያሳክሙ የመጡ እናቶች በጤና መድን ተጠቃሚ መሆናቸውን ያነሳሉ። ጥቁር አንበሳ የመጣሁት ልጅ ታማቢ ነው

እና በጤና መድን ያው በጣም ጥሩ ለጥሩ ሕክምና አግኝቷል እየታከመ ነው። ጤና መድን ነው በጣም እኛ ጠቅሞናል። እስከ 8 ወር ድረስ እኛ እንደ ቤት እንደ መኖሪያ ቤት ነን ያለንበት ቤቱ ራሱ ሕክምናው በጣም አሪፍ ነው። ያው ልጄም ደህና ነው፣ አልሀምድሊላሂም በጣም ደህና ነው። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በሀገሪቱ ከ63 ሚሊዮን በላይ ዜጎች የጤና መድን ተጠቃሚ ሆነዋል። ይህ እንደ ሀገር ዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች በጤናው ዘርፍ ላይ አስተዋጽኦ የጎላ ነው። ጤናን በሚመለከት ኢንፍራስትራክቸር ላይ በጣም ብዙ ስራ ይጠበቅብናል። ገና ነን፣ ብዙ ማልማት አለብን። አሁን 63 ሚሊዮን ገደማት ዜጎች የጤና መድህን ታቅፈዋል። ይሄ ጥሩ ነገር ነው። የማህበረሰብ አቀፍ ጤና መድህን በኢመደበኛ የሚኖሩትን ዜጎችን የሚያካት በተለይ ኢትዮጵያ ውስጥ 83 ፐርሰንቱን ህዝብ የሚያካት ነው። በተለይ አርሶ አደሩን አርብቶ አደርና በከተማ ደግሞ ደሞዝ የማይከፈላቸውን ዜጎችን ተደራሽ የሚያደርግ የጤና መድህን ስርዓት ነው። ይህ የጤና መድህን ስርዓት እንግዲህ በሙከራ ተጀምሮ በ13 ወረዳዎች በአማራ በኦሮሚያ በትግራይና ቀደም ሲል ደቡብ በሚል ክልል በአራቱ ክልል በሙከራ ተጀምሮ በየአመቱ እያደገ የመጣ የጤና መድህን ስርዓት ነው። በአሁኑ ጊዜ ወደ 1195 ወረዳዎች ላይ ተግባሩ እየተደረገ ነው። በሁሉም ክልሎችና በሁለቱ ከተማ አስተዳደር ተግባሩ እየተደረገ ነው ያለው። በአሁኑ ጊዜ ሽፋናችን ከ92 ፐርሰንት ወረዳ ተደራሽ ያደርገናል። በሽፋን አንጻር ከዚህ ጋር እንግዲህ በዚህ በተገበረባቸው ወረዳዎች እንግዲህ ወደ 63 ሚሊየን ዜጎችን ተደራሽ ያርገናል። ከዚህ ውስጥም በመንግስት ድጎማ በተለይ የክልል ተናጥል ድጎማ ወደ 17 ሚሊዮን ዜጎችን ተጠቃሚ ያደርገናል። በጤና መድህን አገልግሎት ሽፋን ከሚሰጥባቸው መካከል መድኃኒት አንዱ ነው። እንደ ሀገር የመድኃኒት አቅርቦትን ለማሻሻል መንግስት በሀገር ውስጥ እንዲመረት ድጎማ እያደረገ ሲሆን ያለውን የመድኃኒት አቅርቦት ችግር ይፈታል ተብሎ ይታመናል። ግን መድኃኒት በሚመለከት ያው ባለፈው እንዳነሳውት በማምረት የውጭ ከውጭ የምናስገባውን ለመቀነስ ሙከራ የተደረገ ቢሆንም መድኃኒት ላይ 60 ቢሊየን ብር ድጎማ አለን። የካንሰር ህክምና ላይ 60 ፐርሰንት የሚሸፈነው ወጪ በመንግስት ነው። እያስፋፋ ያለ ነው። ፋርማሲቲካል ላይ እንደጎበኛችሁት የውጭ ኢንቨስትመንቶች እንዲመጡን ጥረት እየተደረገ ነው ያለው። የትኛውንም ህክምናውን በቲ አልጋውን በቲ መድኃኒቶቹንም እዚህ ያሉትም አጠቃላይ በጤና መድን ተሸፍኖልን ነው እያገኘ ነው ያለ ነው። መድኃኒቶች በጣም ጥቂት የተባሉትን ካልሆነ በስተቀር አብዛኛውን መድኃኒቶች እዚህ ነው የምንገዛው። አንድ ግላብ ማለት ውጭ ላይ አምሳ ብር ነው። በቀን አስር የምንጨርስበት ጊዜ ያለ ከዛ ከአስርም በላይ ያን ስታሰሊው? በኢትዮጵያ ኑሮ ላይ ሐኪም ቤት ተቀምጠ ስራ ሳሰሪ እንኳን ዘጠኝ ወር አይደለም ዘጠኝ ቀን መቀመጥ ይከብዳል። ጤና መድን አሪፍ ነው። ምንም አይነት የጤና መድን እንትን ባይኖረኝ 15 ቀን ካለ ጤና መድን በካሽ ተጠቅመናል፣ በጣም ብዙ ወጪ አውጥተናል። ገባሽ ያን ነገር። ጤና መድኑን ከጀመርን ግን እግዚአብሔር ይመስገን ብዙ ነገራችንን ሴቭ አድርገናል። ለዛ የምናውጣው ለአንድ አንድ ነገር እያደረግን ነው። በጤና መድን አገልግሎት ሕክምና ለሚያገኙ ታካሚዎች በሕክምና ቦታዎች መድኃኒት እንዲያገኙ የሚደረግ ሲሆን በሕክምና ተቋማት የማይገኙ መድኃኒቶችን ደግሞ በመንግስት መድኃኒት መሸጫ ከነማ አገልግሎት እንዲያገኙ እየተደረገ ነው። በሀገር ውስጥ መድኃኒት የሚማ ስራዎች አንዱ የጤና መድን ያመጣው ቱርፋት ብለን ነው የምንወስደው። ምክንያቱም መንግስት አንዱ ትልቁ እየሰራ ያለው ቢያንስ ከውጭ የመጣው መድኃኒትን በሚገባ ዜጎች በቀላሉ ማግኘት አስቸጋሪ ቢሆንም በሀገር ውስጥ መታካ ስራ መስፋት እየተሰራ ነው ያለው። በተጨማሪ አሁን ያሉትን የኮሚቲ ፋርማሲ በአዲስ አበባ እንኳ ብንወስድ የከነማ ፋርማሲ ተጨማሪ ባካፕ ወይ ደግሞ ደጀን በመያዝ ዜጎች ከተቋማት እንኳን መድኃኒት ቢያጡ ከኪሳቸው ዋናው የጤና መድህን ዋናው ዓላማ ሰዎች ድንገተኛ ወጪ ከኪሳቸው እንዳያወጡ የጤና መድን አገልግሎት ዝቅተኛ የኑሮ ደረጃ ላይ የሚገኙና ደሞዝ የማይከፈላቸው የማህበረሰብ ክፍሎች እንዲሁም አርሶና አርብቶ አደሮች አገልግሎቱን በማግኘት የመደጋገፍ ስራ የሚሰራ ሲሆን የጤና መድን አገልግሎት በርካታ ዜጎችን ተጠቃሚ እንዲሆኑ አድርጓል።